እኚህን ሰው አለም በሁለት መልኩ ያያቸዋል። ፖፕ ፍራንሲስ ግማሹ ማፊያው ጳጳስ ብሎ ሲጠራቸው፣ ግማሹ ደግሞ ለድሃ የቆመ እውነተኛ ጳጳስ ሏቸዋል። ስለ ፖፕ ፍራንሲስ ታዋቂዋ ባባ ቫንጋ የተነበየችው ትንቢት እንዲሁም የቫቲካን መሪ ጥቁር ወይም ደግሞ ኢትዮጵያ የካቶሊክ መሪ ሊሆን ይችላል የሚለው አስገራሚ ግምት አለምን እያነጋገረ ነው። ይህ ሁሉ በቫቲካን ውስጥ ተጠብቆ ከተጻፈው ሚስጥራዊ መጽሐፍ ጋር የተያያዘ ነው እየተባለም ነው። ስለዚህ ጉዳይ በጥልቁ ከእናንተ ጋር ልንመረምር ወደናል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆየ ጊዜያቸውን ሮማን ጸጋ ነኝ ካክሱም ቲዩብ በአዲስ መረጃ ተገናኝተናል። እነዚህ አዲስ መረጃ እንግዲህ እስካሁን ድረስ ያልተሰሙ መረጃዎች ናቸው። ከፖፑ ኅልፈት በኋላም ከፍተኛ የሆነ ትኩረትን የሳበ ጉዳይ ሆኗል። ይህ መረጃ ኢትዮጵያችንንም የሚነካ ስለሆነ ልናጋራችሁ ወድናል። ቤተሰባችንን ያልተቀላቀላቸው አድማጭ ተመልካቾቻችን ሰብስክራይብ አድርጉና የደሉ ምልክት ተጨናቸው እኛን ተቀላቀሉ ስንል በአክብሮት እንጠይቃችኋለን። እንደተለመደው ደግሞ በከበረው ስጦታቸው በላይክ በኮመንት በሼር እስከ መጨረሻ አብራችሁን ዝለቁ። ሰናይ ቆይታ ይሆንላችሁ። ገሚሱ ዓለም ፖፕ ፍራንሲስ የትህትናና የለውጥ ምልክት ይሏቸዋል። ገሚሱ ደግሞ ማፊያው ጳጳስ ሲሉ ይጠሯቸዋል። ፖፕ ፍራንሲስ በእውነተኛ ስሙ ሄርሄ ማሪዮ ቦርጎሊዮ ከ2013 ጀምሮ የሮማ ካቶሊክ ቤተ ክርስቲያን መሪ ናቸው። እሳቸው የመጀመሪያው የደቡብ አሜሪካ የኢየሱስ ማህበር አባልና ከአውሮፓ ውጪ የመጡ ፖፕ ናቸው። በትህትናቸው ለድሆች ባላቸው ቁርጠኝነትና በሃይማኖቶች መካከል ያለውን ውይይት በማሳደጉ ይታወቃሉ ይሏቸዋል በሌላው ገጽ ያሉ ሰዎች። ነገር ግን በቅርቡ ስለ ሞቱና በተለይም ባባ ቫንጋ የተነበየችው ትንቢት ብዙ መነጋገሪያ ሆኗል። ስለዚህ ትንቢት እንፈትሻለን። ባባ ቫንጋ የሀያኛው ክፍለ ዘመን ታዋቂ ባለትንቢት በቡልጋሪያ የተወለደች ሚስጥራዊ ሴት ነበረች። አንዳንዶች እንደሚሏትም ጠንቋይ ነበረች። እሷ ስለ ዓለም አቀፍ ክስተቶች፣ የተፈጥሮ አደጋዎችና የፖለቲካ ለውጦች ትንቢቶችን ትሰጥ ነበረም። ከትንቢቶቿ መካከል አንዱ ስለ ፖፕ ፍራንሲስ ሞትና በቫቲካን ውስጥ ሊመጣው ስለሚችለው ታላቅ ለውጥ ይናገራል። ባባ ቫንጋ እንደተነበየችው የፖፕ ፍራንሲስ ሞት የካቶሊክ ቤተ ክርስቲያንን ወደ አዲስ ዘመን ይመራዋል። እናም በተለይ የቫቲካን መሪነት ከአፍሪካ ወይም ጥቁር ፖፕ ሊመረጥ ይችላል። ይህ ሀሳብ ደግሞ በተለይ ኢትዮጵያውያን በማንሳት ወደ አንድ አስደሳች ግምት ይወስደናል ይላሉ በርካቶች። በቫቲካን ታሪክ ውስጥ ከአፍሪካ የመጣ ፖፕ እስካሁን አልተመረጠም። ነገር ግን ባባ ቫንጋና ሌሎች የትንቢት መጽሐፍ ይህ በቅርቡ ሊፈጸም እንደሚችል ይጠቁማሉ። በተለይም ኢትዮጵያ በክርስትና ታሪኳና በካቶሊክ ማህበረሰብ ውስጥ እያደገ ባለው ተጽዕኖ ይህ ለውጥ ሊመጣ ይችላል የሚሉ አሉም። ኢትዮጵያ በአፍሪካ ውስጥ ከመጀመሪያዎቹ ክርስትናን የተቀበሉ ሀገራት አንዷ ናት። እናም የኢትዮጵያ ካቶሊክ ቤተ ክርስቲያን በዓለም አቀፍ ደረጃ ተደማጭነት እያገኘች ነች። ስለዚህ ከኢትዮጵያ የሚመጣ መሪ መመረጥ ታሪካዊ ድል ሊሆን ይችላል የሚሉ አሉም። በቫቲካን ውስጥ የፖፖች ትንቢት የሚባል መጽሐፍ እንዳለ ይነገራል። ይህንን ስለ ቤተ ክርስቲያን የወደፊ መሪዎች ተከታታይ ትንቢቶች የያዘ መጽሐፍ ነው። ይህ መጽሐፍ መጽሐፉ በ12ኛ መቶ ክፍለ ዘመን በሴንት ማላኪ የተጻፈ እንደሆነ ይነገራል። በዚህ መጽሐፍ መሰረት ከፖፕ ፍራንሲስ በኋላ የሚመጣው ፖፕ የቤተ ክርስቲያንን ታሪክ ሊቀይር ይችላል። አንዳንድ ተንታኞች ይህ ፖፕ ፔትሮስ ሮማኖስ ተብሎ የተጠራ ከሮም ውጭ የሚመጣ መሪ ሊሆን ይችላል ይላሉ። ይህ ትንቢት ከባባ ቫንጋ ትንቢት ጋር ተጣምሮ ሲታይ ከአፍሪካ ወይም ከኢትዮጵያ የሚመጣ ፖፕ የመመረጥ እድሉ የበለጠ አሳማኝ ይሆናል። የፖፕ ፍራንሲስ ሞት፣ የባባ ቫንጋ ትንቢትና የጥቁር ወይም ኢትዮጵያዊ ፖፕ መመረጥ ከተፈጸመ ይህ የካቶሊክ ቤተክርስቲያን ብቻ ሳይሆን የዓለም አቀፍ ሃይማኖታዊና ባህላዊ መዋቅሮችን ሊያናውጥ ይችላል። ኢትዮጵያ በጥንታዊ ክርስቲያናዊ ቅርሷ ይህንን ለውጥ መሪ ሆና ብቅ ማለቷ በአፍሪካና በዓለም አቀፍ ደረጃ የሃይማኖት እኩልነትን ያጎለብታል። ይህ ታሪካዊ እርምጃ የተለያዩ ባህሎችና ማህበረሰቦች ወደ አንድ የጋራ እምነት ሊያቀራርብ ይችላል። ባባ ቫንጋ ትንቢትም ይሁን የቫቲካን ሚስጥራዊ መጽሐፍ አንድ ነገር ግልጽ ነው። የፖፕ ፍራንሲስ ዘመንና ከሱ በኋላ የሚመጣው መሪ የካቶሊክ ቤተ ክርስቲያንን ታሪክ ሊቀይር ይችላል በጥሩ ወይም ደግሞ በመጥፎም። ኢትዮጵያዊ መሪም ጥቁር ፖፕ የመመረጥ ሀሳብ ተስፋና ለውጥ ያመለክታል። አሁን ደግሞ ዓለምን ወደ አጥለቀለቀው ኮንስፓይረሲ ቴዎሪ እንሻገራለን። ይህ ኮንስፓይረሲ ቴዎሪ ወደ እውነታው የቀረበ ስለመሆኑ ተንታኞች ይናገራሉ። ለመሆኑ የፖፕ ፍራንሲስ ሞት ተራ ሞት ወይስ ሴራ የሚለውን እንፈትሻለን። በአፕሪል 21 2025 ፖፕ ፍራንሲስ በ88 ዓመታቸው በደብል ሳምባ ሕመም ሆስፒታል ውስጥ ከቆዩ በኋላ ሞቱ። የቫቲካን መግለጫ እንደሚያመለክተው የመጀመሪያው የላቲን አሜሪካ ጳጳስ በሕመም ምክንያት ህይወታቸው አልፏል ነው። ነገር ግን ብዙዎች ይህንን ተራሞት እንዳልሆነ ያምናሉ። ኮንስፓይሬሲ ቴዎሪስቶች እንደሚናገሩት ፍራንሲስ በተለይም በተሀድሶና በተጠንቀቅ ያደረጉትን ለውጦች ምክንያት በተቃዋሚዎች ተጠቁ። አንዳ አንዳንዶች እንኳን የሞታቸውን መንስኤ በማፊያ መሰል ድርጅቶች እየተደራጀ ሴራ እንደሆነ ይናገራሉ። ለዚህም ግን ተጨባጭ የሆነ ማስረጃ እስካሁን አላቀረቡም። ነገር ግን ጉዳዩ በጣም እየተራገበ ነው። እሳት በሌለበት ጭስ አይኖርም የሚሉ በርክተዋል። የፍራንሲስ ሞት ተፈጥሮን የተከተለ ነው ወይስ በቫቲካን ጥላ ውስጥ የተደበቀ ነገር አለ? አንዳንዶች እሳቸውን ማፊያ ጳጳስ ብለው ስለምን ይጠሯቸዋል የሚለውን ደግሞ እንመርምር። በተለይ ደግሞ በዚህ በአክሱም ቲዩብ ላይ ስለ አምስቱ በሮች በተደጋጋሚ ነግረናችሁ ነበረን። አምስቱ በሮች በ2025 ዋዜማ ጀምሮ መከፈት የጀመሩት ዓለም ላይ ከፍተኛ ቀውስ እንደሚያመጡ ነግረናችሁ ነበረን። በርካታ የቤተ ክርስቲያን ሊቃውንትም እነዚህ በሮች ባይከፈቱ የተሻለ ነው ብለው ተናግረዋል። የዓለም ቀውስ ቅስፈቶች ለምሳሌ የጦርነት፣ የረሃብ እና የበሽታ ትዕይንቶች በዓለማችን ላይ ከ2025 መጀመሪያ ወር ጀምሮ ታይተዋል። አምስቱ ማህተሞች ጳጳሱ የከፈቷቸው በሮች አምስቱ ማህተሞች የአፖካሊፕቲክስ መጀመሪያ ደረጃዎችን ያመለክታሉ፤ ጦርነት፣ ረሃብ፣ ቸነፈር፣ ሞትና የሰማዕታት መነሳት። የኮንስፓይረሲ ቴዎሪስቶች እንደሚናገሩት እነዚህ ማህተሞች በ2025 ተከፍተዋል። ይህም በዓለም አቀፍ ደረጃ ቀውሶችን አስከትሏል። ለምሳሌ እንመልከት፤ በዩክሬንና ሩሲያ መካከል ያለው ጦርነት፣ በአፍሪካና መካከለኛው ምስራቅ ያለው የምግብ እጥረትና በተለያዩ ሀገሮች ያሉ የተፈጥሮ ቀውሶች አስከትሏል። ባደጉት ሀገራት አሜሪካንን ጨምሮ በእሳት በጎርፍ በበረዶ መቅለጥ በውቅያኖሶች መፍላት ተፈትኗል። ለምሳሌ ዩክሬንና ሩሲያን እንመልከት። በዩክሬንና ሩሲያ መካከል ያለው ጦርነት በአፍሪካና መካከለኛው ምስራቅ ያለው የምግብ እጥረትና በተለያዩ ሀገሮች ያሉ የተፈጥሮ አደጋዎች እንደ ማስረጃ ይጠቀሳሉ። አንዳንዶች ፍራንሲስ እነዚህን ቀውሶች ለመቋቋም በመሞከራቸው ምክንያት ኢላማ ሆነው ይሆን ሲሉ ይጠይቃሉ። አንዳንድ የኮንስፓይረሲ ቲዮሪ እንደሚጠቁሙት ደግሞ ፍራንሲስ ስለ ዓለም አቀፍ የገንዘብ ስርዓት፣ የስደተኞች ጉዳይ እና የአካባቢ ጥበቃ ያላቸውን አቋም ሀያላን ኃይሎች አስቆጥተዋቸው ሊሆን ይችላል። ይህም ወደ ሞታቸው አምርቷቸዋል ባይ ናቸው። አምስቱ በሮች ለመሆኑ ተከፍተዋል? በ2025 ያየናቸው ቀሶች የአፖካሊፕሲክ መጀመሪያ ናቸው። እናም ፍራንሲስ በዚህ መካከል ተጠቅተዋል ወይ የሚለውን ጥያቄ እናነሳለን። የቫቲካን ባንክ የገንዘብ ፍሰት ምስሎች፣ ሚስጥራዊ ስብሰባዎች አንዳንድ ቦታ ላይ ብቅ ብቅ ብለው ነበረ። አንዳንድ የኮንስፓይረሲ ቲዎሪስቶች ፍራንሲስን ማፊያ ጳጳስ ብለው ይጠሯቸዋል። ይህም ከቫቲካን የገንዘብ ተቋማት ጋር በተያያዘ እንደሆነ ይነገራል። በታሪክ ቫቲካን ባንክ ከገንዘብ ማስፈር ከማፊያ ድርጅቶች ጋር በመተባበርና ከሌሎች የገንዘብ ጉዳዮች ጋር ተያይዞ ተወቅሷል። ፍራንሲስ የቫቲካንን ባንክ ለማሻሻል ሞክረዋል። ነገር ግን እነዚህ ማሻሻያዎች ከፍተኛ ተቃውሞ ገጥ ተጠቅሟቸዋል ኮንስፓይሬሲ ቴዎሪስቶችም እንደሚሉት ይህ ተቃውሞ ከሀያላን የገንዘብ ተቋማትና ከማፊያ መሰል ቡድኖች የመጣ ሊሆን ይችላል። እነሱም የፍራንሲስን ለውጦች እንደ ስጋት ቆጥረውታል። ይህ መጠሪያ ማፊያው ጳጳስ የሚለው ከዚህ የተነሳ ሲሆን፣ አንዳንዶች ፍራንሲስን በተደበቁ የገንዘብ ሴራዎች ውስጥ ተሳታፊ እንደነበሩ ይናገራሉ። ሌሎች ደግሞ እነዚህን ሴራዎች ለማጋለጥ ሞክረው ሊሆን ይችላል ብለው ያምናሉ። ይህም ወደ ሞታቸው ሊመራቸው ችሏል። ሆኖም እነዚህን ረጃዎች ደግሞ የሚያስተባብሉ አልጠፉም። ፍራንሲስ የቫቲካን ባንክን ለማሻሻል ሞክረዋል፣ ነገር ግን ይህ የማፊያ ቡድኖችን ደግሞ አስቆጥቷቸው ይሆናል የሚል ይነሳል። ማፊያው ጳጳስ የሚለው መጠሪያ ለሳቸው ይመጥናቸው ይሆን ወይስ አይመጥናቸውም? እነዚህ የኮንስፓሬሲ ቴዎሪዎች በማህበራዊ ሚዲያና መደበኛ ባልሆኑ የዜና ምንጮች ላይም በሰፊው ተስፋፍተው ብዙዎች የተቀባበሉት ነው። ነገር ግን ተቾቹ እንደሚናገሩት እነዚህ ቴዎሪዎች በተለምዶ በግልጽ ማስረጃ ሳይድ ደገፉ ይቀራሉ ይላሉ። ለምሳሌ የፍራንሲስ ሞት ከማፊያ ወይም ከሌሎች ድርጅቶች ጋር የተያያዘ መሆኑን የሚያረጋግጥ እስካሁን ኮንክሪት መረጃ አላቀረቡም። ስለዚህ ይህንን ማመን የለብንም የሚሉ አሉ። በተመሳሳይ የአምስቱ በሮች መከፈት በመጽሐፍ ቅዱሳዊ ትርጓሚዎች ላይ ተመሰረተ ሲሆን እነዚህም ትርጓሚዎች በተለያዩ ሃይማኖቶች ዘንድ የተለያዩ ናቸው። ለዛም ነው የሃይማኖት ተቋማት እነዚህ በሮች ሊከፈቱ ሲሉ ተቃውሟቸውን በፖፑ ላይ ያሰሙት። ሆኖም እነዚህ ቴዎሪዎች በተለይም በዓለም አቀፍ ቀውሶችና በፖፕ ፍራንሲስ ከፍተኛ መንፈሳዊ ተጽዕኖ ምክንያት ብዙ ትኩረትን አግኝተው ነበረም። በ2025 የተከሰቱት ክስተቶች እንደ ጦርነት፣ የኢኮኖሚ ቀውሶችና የተፈጥሮ አደጋዎች እነዚህን ቴዎሪዎች ደግሞ የበለጠ አጠናክረዋል። እኚ ጳጳስ በዓለም ዙሪያ የፍቅርና የርኅርኃ ተምሳሌት ሲሉ ይጠሯቸዋል። ፖፕ ፍራንሲስ በመጨረሻ ሰዓታቸው በቫቲካን ውስጥ በዶሙስ ሳንክታ ማርቴ የእንግዳ ማረፊያ በበርካቶች ተከበው ነበረም። እንደ አውሮፓውያን ዘመን ቅመር አፕሪል 21 2025 ልባቸው ለመጨረሻ ጊዜ መታ። እናም የካቶሊኩ ዓለም መሪ በ88 ዓመታቸው ከዚህ ዓለም ተሰናብተዋል። በተዘጋጀው ቀብር ሥነ ሥርዓት በሺዎች የሚቆጠሩ ምዕመናን ወደ ቅዱስ ጴጥሮስ ባሲሊካ ተሰብስበው ለእኚህ ታላቅ መንፈሳዊ አባት የመጨረሻውን ሰላምታና ስንብት አቀርበዋል። ዓለም ፖፕ ፍራንሲስን በጥሩም በመጥፎም እያነሳች ነው። በአንድ በኩል ለድሆች ያሳዩት ተቆርቋሪነት፣ በሃይማኖቶች መካከል ውይይትን ለማምጣት ያደረጉት ጥረት እናም በአየር ንብረት ለውጥ ላይ የተሟገቱበትን ቁርጠኝነት በሚሊዮኖች ዘንድ አድናቆትን ያጎርፍላቸዋል። በሌላ በኩል በኤልጅቢቲኪው ማህበረሰብ፣ በዲቁናና በሴቶች መሾም ላይ ያልተለወጡ ትውፊታዊ አመለካከቶችን መጠበቃቸው ትችትን አስነስቷል። እንደ አንድ ሳንቲም ሁለት ገጽታ ያለው የፍራንሲስ ማንነት ለአንዳንድ ሰዎች ሐዘን ለሌሎች ደግሞ ነፃነትን አምጥቷል። የፖፑ ሞት። ሞት ግን ኃያልና ገናና ነው። ሁሉንም ያለ ልዩነት ይደፍራል። ፖፕ ፍራንሲስም በሕይወታቸው ትህትና ምረትን ቢያስተምሩም ሞት የመጨረሻውን ቃል ተናግሯል።